ለአምስት ቀናት የሚቆየው ይህ የዓይን ህክምና አገልግሎት ከተለያዩ አካባቢዎች ለመጡ ታካሚዎች በነጻ የሚሰጥ መሆኑ ተገልጿል። በእስራኤል የውጭ ጉዳይ ሚኒስቴር ስር የሚገኘው የእስራኤል ዓለም አቀፍ የልማት ትብብር ተቋም ማሻቭ ድጋፍ አድራጊነት የሚሰጠው ይህ ነፃ የህክምና አገልግሎት የሁለቱን አገራት የቆየ ዘርፈ ብዙ ትብብር ይበልጥ የሚያጠናክር መሆኑም ተነግሯል። የነፃ የህክምና አገልግሎቱን በሆስፒታሉ በመገኘት ያስጀመሩት በኢትዮጵያና በአፍሪካ ህብረት የእስራኤል ምክትል አምባሳደር ቶሜር ባርላቪ እስራኤል ከኢትዮጵያ ጋር በተለያዩ ዘርፎች በትብብር እየሰራች እንደምትገኝ ገልጸው፣ ይህ ነጻ የህክምና አገልግሎትም የትብብሩ አንድ አካል ነው ብለዋል። ይህ የህክምና አገልግሎት እየተሰጠ የሚገኘው በእስራኤል ዓለም አቀፍ የልማት ትብብር ተቋም በእስራኤል የውጭ ጉዳይ ሚኒስቴርና በኢትዮጵያ ጤና ሚኒስቴር ትብብር በኩል ነው። የህክምና ሉካም ቡድኑ የዓይን ቀዶ ህክምና አገልግሎት መስጠት የጀመረ ሲሆን የዓይን ሞራ ግርዶሽ የህፃናት ህክምናን በመስጠት ላይ ይገኛል። በተጨማሪም ለአካባቢው የዓይን ህክምና ባለሙያዎችና ነዋሪዎች ስልጠና በመስጠት ላይ ሲሆን የህክምና አገልግሎቱ በሚቀጥሉት ቀናትም ቀጥሎ ይሰጣል። የእስራኤል የህክምና ቡድን አባላት ከሚሰጡት ነፃ የህክምና አገልግሎት በተጨማሪ ለኢትዮጵያውያን ሐኪሞች ስልጠና እንደሚሰጡም ነው አምባሳደሩ ያከሉት። ይህ የህክምና አገልግሎት እንዲተገበር ትብብር ያደረጉልንና የሉካም ቡድን ስራውን በአግባቡ እንዲሰራ ሁኔታዎቹን ላመቻቸልን የኢትዮጵያ ጤና ሚኒስትርና የሐዋሳ ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታልን በእስራኤል ኤምባሲ፣ በእስራኤል የውጭ ጉዳይ ሚኒስትርና በእስራኤል የልማት ትብብር ኤጀንሲ ስም ማመስገን እፈልጋለሁ። የሐዋሳ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዚዳንት ዶክተር ኢንጂነር ፍሳ ጌታ ሰዎቻቸው በማስጀመሪያ ስነ ስርአቱ ላይ ተገኝተው እንደተናገሩት ዩኒቨርሲቲው ዓለም አቀፍ ትብብርን ለማሳደግ በትኩረት እየሰራ ይገኛል። ይህ የነጻ ህክምና አገልግሎትም የዚህ ትብብር ውጤት አንድ አካል መሆኑን ጠቅሰው፣ በህክምናው የተለያዩ የዓይን ጤና ችግር ያለባቸው ህጻናትና አዋቂዎችም ተጠቃሚ ይሆናሉ ብለዋል። የነጻ አገልግሎት ለብዙ ህጻናት የወደፊት ኑሯቸው ላይ ከፍተኛ ተጽዕኖ የሚፈጥር ነው ካለማየት ወደ ማየት እንዲሁም ደግሞ ክሊር ካልሆነ የአይን እይታ ክሊር ወደሆነ የአይን እይታ የሚያስኬዳቸው ስለሆነ ለህጻናቱም ለቤተሰቦቻቸውም የሚኖረው ፋይዳ እጅግ በጣም ብዙ ነው እንደ ዩኒቨርሲቲ ደግሞ ወደፊት የዩኒቨርሲቲያችን በህክምናው ዘርፍ የልቀት ማዕከል ሆኖ ለመስራት አንድ እቅድ ነው በስትራቴጂክ እቅዶቻችን ላይ የተቀመጠ ስለዚህ ከነዚህ ከመጡ የተሻለ ትልቅ ስኪል ካላቸው ሐኪሞች ጋር አብረው የሚሰሩ የሐዋሳ ዩኒቨርሲቲ ህክምና ባለሙያዎች የእውቀት ሽግግር፣ የልምድ፣ የክህሎት ሽግግር ያገኛሉ። በተጨማሪም ተጨማሪ ለአይን ህክምና የሚያገለግሉ መሳሪያዎችን ከዚሁ ቲም የምናገኝ ይሆናል። ቲሙ እዚህ መጥቶ እየሰራውን ስራ ወደፊት ሙሉ ለሙሉ በሚባል ደረጃ ደግሞ በእኛ ሐኪሞች በቀጣይነት እንዲቀጥል ማድረግ ይገባናል። እና የእውቀት ሽግግሩ እጅግ በጣም ትልቅ ፋይዳ ይኖረዋል የሚል ሃሳብ ያለን ይህ የተጀመረው የህክምና አገልግሎት የእውቀት ሽግግር በማድረግ ረገድ ሚናው የጎላ መሆኑን የገለጹት ዶክተር ፍስሀ በቀጣይ ኢትዮጵያውያን ሀኪሞች ተመሳሳይ የአይን ህክምናዎችን በራስ አቅም ለማከናወን እንዲችሉ ያደርጋልን ብለዋል። የተሻለ ትልቅ ስኪል ካላቸው ሀኪሞች ጋር አብረው የሚሰሩ የሐዋሳ ዩኒቨርሲቲ የህክምና ባለሙያዎች የእውቀት ሽግግር የልምድ የክህሎት ሽግግር ያገኛሉ። በተጨማሪም ተጨማሪ ለአይን ህክምና የሚያገለግሉ መሳሪያዎችን ከዚሁ ቲም የምናገኝ ይሆናል። ቲሙ እዚህ መጥቶ እየሰራውን ስራ ወደፊት ሙሉ ለሙሉ በሚባል ደረጃ ደግሞ በእኛ ሀኪሞች በቀጣይነት እንዲቀጥል ማድረግ ይገባናልና የእውቀት ሽግግሩ እጅግ በጣም ትልቅ ፋይዳ ይኖረዋል የሚል እሳቤ ያለን። የሐዋሳ ዩኒቨርሲቲ የጤና ሳይንስ ኮሌጅ ቺፍ ኤክስኪዩቲቭ ተባባሪ ዳይሬክተር ዶክተር ክብሩ ክፍሌ በበኩላቸው የእስራኤል የህክምና ቡድን በሆስፒታሉ የሚሰጠው ነጻ የህክምና አገልግሎት የእውቀት ሽግግርን በመፍጠር በኩልም ፋይዳው ከፍ ያለ መሆኑን ጠቁመው ከነጻ አገልግሎቱ በተጨማሪ ለሆስፒታሉ የህክምና ቁሳቁስ ድጋፍ መደረጉንም ተናግረዋል ሆኔ ሺህ ዶላር የሚያወጣ እቃ ነው ይዘው መጡት። ይህንን ካምፒዮን የሚቆየው ወደ አምስት ቀን ይቆያል። አምስት ቀን በኋላ እቃውን እዚህ ለእኛ አስቀምጦ ነው የሚሄዱትና እንደዚህ አይነት ፓርትነርሽፕ መያዙ ተቋሙን ለህዝቡ የሚያስፈልገውን ህክምና በቅ ሁኔታ እንዲደርስ ለማድረግ ማትራር ባያስም ሰፖርት ይኖራል፣ የእውቀት ሽግግሮችም ይኖራል። ያ ስለሆነ እንደዚህ አይነት ነገሮችን አጠናክረ ለመሄድ ነው ወደፊት የምንሰራውም። በነፃ የህክምና አገልግሎቱ ተጠቃሚ የሆኑ ታካሚዎች በተደረገላቸው የህክምና አገልግሎት መደሰታቸውን ገልጸዋል። በጣም ደስ ብሎኛል። ያው ማመን ብዙ ሰዓትም ስለቆየውበት ያው እግዚአብሔር ይመስገን በጣም ደስ ብሎኛል፣ እና እድለኛ ነኝ። ደስ ብሎኛል። ጠረውን ተከትዬ እዚህ መጥቼ መጠበቁ በጣም ደስ ያለ እነሱ ትላንት ካየሁት በጣም ደስ ነው የተሰማው ነበር። የሆስፒታል ማኖሩ በጣም ደስታ ማለት ነው። አዎ እናመሰግናለን ማለት ነው። እዚህ የጠበቁ ሁሉንም አመሰግናቸዋለሁ ማለት ነው።